እነዚህ የጻፍናቸው ቃላቶች አንደኛ ከመስመር በላይ የሚሆኑ ቃላቶች እነማን ናቸው፣ ሁለተኛ ከመስመር በታች የሚሆኑ ቃላቶች እነማን ናቸው የሚለውን እንመለከታለን። በመቀጠል በሶስተኛ ደግሞ ከመስመር በላይ ምን ያክል ከፍ ይላሉ፣ ከመስመር በታች ምን ያክል ዝቅ ማለት መቻል አለብን የሚለውን በአንድ አርዕስት እሱን የምንመለከት ይሆናል። ከዛ ደግሞ በተረፈ ከሁሩፉል ሂጃ ከአሊፍ ጀምሮ እስከ ያ ድረስ ያሉ የሆኑ ቃላቶች ላይ የምንወስዳቸው አንዳንድ ነጥቦች ይኖራሉ። እነሱም እነማን ናቸው? ሁሩፍ ሁሩፍ አልሙንፈሲላ ተብለው የሚባሉ ቃላቶችን ማውጣት እንችላለን። ስለዚህ ተከታተሉኝ። አልሁሩፍ አልሙንፈሲላ ሁሩፍ አል ሙንፈሲላ እነማን እንደሆኑ እንመለከታለን። ሁሩፍ አል ሙንፈሲላ ተብሎ የሚባሉ ቃላቶች እስካሁን ከተማርናቸው ነው የምናወጣው። ከአሊፍ እስከ ያ ካሉ ከሆኑ ቃላቶች ውስጥ የመጀመሪያው አሊፍ ይሆናል። አሪፍ ሁሩፍ አል ሙንፈሲላ ነች። ሁለተኛዋ ዳል ሁሩፍ መንፈሲላ ነች ሶስተኛ ደግሞ ዛል አራተኛ ራ አምስተኛ ዛይ ስድስተኛው እና የመጨረሻው ዋው እነዚህ ስድስት ቃላቶች ሑሩፉል ሙንፈሲላህ ተብለው ይባላሉ። ምንድነው ልዩነታቸው? ምንድነው ጥቅማቸው የሚለውን በተመለከተ በአጭሩ እዚሁ ጽፌ ልንገራችሁ። እነዚህ ስድስቱ ቃላቶች ቶምሴኮ ቀብለሃ

እነዚህ ስድስት ቃላቶች ሑሩፍ አል ሙንፈሲላህ ይባላሉ። ቱምሲቁ ቀብለሃ ከፊታቸው ካለው ጋር አብሮ ተሳስረው ተለጥፈው ይመጣሉ። ወላ ቱምሲኩ በዐድሃ ከኋላቸው ካሉ ከሆኑ ግን ቃላቶች ምን አይደረጉም፣ ተለጥፈው አይመጡም። ምሳሌ እንመልከት፣ ሚስል ለዚህ የሆነን ምሳሌ እንመልከት። ነሑ ማንም መመልከት እንችላለን። በመጀመሪያ ለአሊፍ የሚሆን ምሳሌ ፋስ ፋስ የሚለውን ቃል ብትመለከቱት አሊፍ ቀጥሎ ካለው ከበስተግራ ካለው ፊደል ጋር አልተቀጠለም። ስለዚህ የማይቀጠል የሆነ ፊደል ነው። ቱምሲኮ ቀብላሃ ብለናል፣ ከፊቱ ካለው ጋር ይለጠፋል። ስለዚህ በዚህ አይነት ቅርጽ ነው የሚሰራው። ሁለተኛ ምሳሌያችን የዳል ለዳል የሚሆን ምሳሌ ማንን ንውሰድ ደራሓ ደራሓ የሚለውን ቃል ስንመለከት ዳሊቷ ከሱ ቀጥሎ ካለው ጋር አይለጠፍም። መርሓባ የማንን ምሳሌ ዳል ንውሰድ ዳል ብለናል የዛል ዚክር አሁን የምትመለከቱት ዛል ከሱ ቀጥለው ካለው ጋር አይለጠፍም። ዛል ከዛ የራ ምሳሌ እና የዛል ምሳሌ ያስፈልገናል። የራ እና የዛል ምሳሌ በአንድ ላይ አንድ ምሳሌ ላምጣላችሁ። ዘራፋ ዘራ አፋ ይሄው የምትመለከቱት ከሆነ ዛሊቷ ከሷ ኋላ ካለው በበስተግራዋ ጋር አትቀጠልም በተመሳሳይ እራዋ ከሷ ኋላ ካለው ጋር አትቀጠልም ከፊታቸው እኮ ኢምሳክ ያደርግ ነበረ ይጣበቅ ነበረ ከፊት ካለው ነገር ግን እዚህ ጋር ለምን አልተጣበቀም ወይም ተሳስሮ ለምን አልተጻፈም ከተባለ ዛይ ቅርፅዋ ከበስተ ኋላዋ ካለው ጋር ስለማትቀጠልና ስለማትለጠፍ ነው። ስለዚህ ሑሩፍ አል ሙንፈሲላህ ተብለው ይባላሉ። ስለዚህ ስንቱ ምሳሌ አየን? የአሊፍ አየን፣ የዳል አየን፣ የዛል ተመለከትን። የራ እና የዛይ ደግሞ አንድ ላይ ምሳሌ አመጣሁኝ። አሁን ደግሞ የዋው አንድ ምሳሌ ላምጣ። ማንን እንውሰድ? ለዋው ምሳሌ ማንን እንውሰድ? የቁሙ የቆሙ የሚለውን ምሳሌ መውሰድ እንችላለን። እንደምትመለከቱት የቆሙ ዋው አለው ከዋው ቀጥሎ ባለው በበስተግራው ጋር ተቀጥሎ አልተጻፈም። በዚህ መሰረት ነው የምትሰሩት ማለት ነው ኸይራን። እነዚህ ምን ተብለው ይባላሉ? ሑሩፍ አል ሙንፈሲላ ተብለው ይባላሉ። ሁሉንም ሰብሰብ የሚያደርግልን አንድ ጠቅላይ የሆነ ምሳሌ እንጨምርና ሑሩፍ አል ሙንፈሲላ የሚለውን አርዕስትን እዚህ ጋር እንዘጋለን ወይም እናጠናቀቃለን። አንድ ምሳሌ ማላምጣ ወርዳ ሁሉንም ባይጠቅስልንም ሶስት ምሳሌዎችን ሰብስቦልናል። ዋው ራ፣ እና ዳል ተቀጥለው አንድ ላይ ተለጥፈው አይጻፉም። ምክንያቱም ሑሩፍ አል ሙንፈሲላህ ናቸው ማለት ነው። ከዚህ ውጭ የተቀሩ ቃላቶች በአጠቃላይ ሞተሲል ናቸው። ከአሊፍ ቀጥሎ ለምሳሌ ባ ታ ታ ብንወስድ እንዳ ለምንድ ናቸው ሙተሲል ናቸው። ዳል ዛል፣ ሯ፣ ዛይ እና ዋው እነዚህ ስድስቶች ምንድን ናቸው? ሁሩፉል ሙንፈሲላ ተብለው ይባላሉ። እነዚህን እንይዛለን። ሁለተኛው ደርሳችን የሚሆነው ይሄ አንድ ቁጥር ደርስ ነው። ሁለተኛውን ደርሳችንን እንመለከታለን። ሁለተኛውን ደርሳችንን እዚጅጋ አላድርገው። ሁለተኛው ደርሳችን ይሄ ሶስተኛ ደርሳችን የምንሰራበት ቦታ ነው። ሁለተኛ ደርሳችን የሚሆነው ደግሞ ምንድን ነው? ከሰጥር በላይ የሚሆኑ እና ከሰጥር በታች የሚሆኑ ቃላቶች አሉ። ከመስመር በላይ እና ከመስመር በታች እነሱን ባጭሩ ለመሸምደድ የፈለገ የሆነ ሰው ማን የሚለውን ቃል ይዛል። ኑሰሊ ኑሰሊ ሹሩቅ ጁምዓ እነዚህ ቃላቶች ናቸው። ምን የሚሆኑት ከመስመር በላይ እና ከመስመር በታች ሆነው የሚመጡ ቃላቶች እነዚህ ቃላቶች ናቸው። በዚህ መሸምደድ ይቻላል። ኑ ሰሊ፣ ሹሩቅ፣ ጁሙዓ በሚባለው ቃል ይሰበሰባሉ። ምን ተፈልጎባቸው ነው ተብሎ ሲባል እያንዳንዱን እንመልከት ኑን በምንሰራበት ሰዓት ኑን፣ ያው እንደምትመለከቱት በዚህ መልኩ ነው የምትሰሩት። ከመስመር በታች የሆነ ክፍል አላት። በመቀጠል ሷድ፣ ሷድ እንደነበረ የምትሰሩት እንደተማራችሁት፣ በዚህ መሰረት ነበረ የምትሰሩት። ሌላ ማናለ ላም

በመቀጠል ማናለ ቋፍ ቋፍ። በመቀጠል ማናው ጂም። ከዛ ማናለ ሚም ከዛ በመቀጠል አይን የመጨረሻው ሀ። እነዚህን ቃላቶችን ተመልክታችሁ ከሆነ ከመስመር በታች የሆነ ክፍል አላቸው፣ ከመስመር በላይ የሆነ ክፍል አላቸው። በእነዚህ ቃላቶች መሸምደድ እና መያዝ ትችላላችሁ ማለት ነው። ወደ ሶስተኛው ደርሳችን ስንመጣ ወደ ኪታባችን ነው የምንሄደው። ኪታባችን ላይ ምን የሚል አለ ካስተዋላችሁ፣ ወደዚህኛው ገጽ እንመጣለን። ከሰጦር በላይ ሶስት ከፍ የሚል የሚታይ ከሆነ ከሰጦር በላይ ሶስት ከፍ የሚል እንዲሁም ደግሞ ሁለት ፈውቀ ሰጦር የሚል አለ። እንዲሁም ደግሞ ፈውቀ ሰጦር ሶስት ሆኖ አንድ ደግሞ ታሕት የሆነ አለ። እነዚህን ቃላቶችን የምንመለከት ይሆናል። ኸይረን እሱም እንዴት ነው የምናደርገው፣ የምንሰራው መስመር ከላይ አንድ ከታች አንድ አለ። ማለትም በዚህና በዚህ መስመር መካከል ሶስት መስመሮችን እናሰምራለን። ይኸው አንድ ሁለት ሶስት። ይሄ ዋናው መስመሬ ነው። ይሄ ዋናው መስመሬ ነው። በእነዚህ መስመሮች ውስጥ ማንን እንሰራለን ማለት ነው? ሶስት መስመሮችን፣ አንደኛ፣ ሁለተኛ፣ ሶስተኛ በዚህና በዚህ መካከል ሶስት መስመሮችን ጨረት እንደማድረግ ማለት ነው። ከዛ ከመስመር በላይ ሶስት ከፍ የሚሉ ቃላቶች አሉ። ከነዚም ውስጥ አንደኛው ማን ነው? አሊፍ። አሊፍ እንደዚህ አይነት ቅርጽ ይኖራታል ማለት ነው። አሊፍን መስራት የፈለገ ሰው በዚህ አይነት ቅርጽ ይስላታል ማለት ነው። ኸይረን፣ ከመስመር በላይ ከፍ የምትለው ሶስት ድረስ ነው ማለት ነው። እዚጋ ደብል ሆነብኝ፣ አፎን ካሜራውን ስመለከት ከዚህ ወደ ላይ ሶስት ከፍታ ነው ያለው እንድገመው አሊፍ ሶስት ከፍታ ነው ያለው ከመስመሩ ወደ ላይ አንድ ሁለት ሶስት ከፍታ ሁለተኛ ላም ነው ላም የው ሶስት ከፍታ ነው ያለው ትመጣላችሁ ከዛ ላሚቷን ትሰራላችሁ ማለት ነው ከዚህ በላይ ከፍ ማድረግ አይጠበቅባችሁም። ከመስመሩ የሚታያችሁ ከሆነ እንቀጥል። ሁለተኛው ካፍ ነው። ካፍ ካፍ ደግሞ ስትሰሩ ከመስመር በላይ ሶስት ከፍ ማለት መቻል አለበት። ካፍ ደግሞ ለመስራት ነግሬያችኋለሁ፣ ዳል ነው የምትሰሩት። ከዛ ወደ ላይ ከፍ ስታደርጉ ከሶስት በላይ መሆን የለበትም ማለት ነው። መጽሐፋችሁን ከዚህ እስከዚህ የምትጽፉ ከሆነ ይህንን ለሶስት ከከፋፈላችሁት ከሶስት በላይ ከፍ ማለት የለበትም። ኸይረን። ስለዚህ ዳል ካፍ በዚህ መሰረት ትሰራላችሁ። ሁለተኛው ጧ ነው። ጧ ደግሞ ስሰሩ አለፊቷ የምትሰሯት ከሶስት ከፍታ በላይ ከፍ ማለት የለበትም። ስለዚህ እነዚህ ፊደላቶች ጣራቸው እኩል ነው ለማለት ነው። አሊፍም፣ ካፍም፣ ጠም ዛ ለማድረግ ነጥብ ነው የምትጨምሩት። ዛም እዚህ ውስጥ ትካተታለች ማለት ነው። በመቀጠል ደግሞ ሁለት ፎቀ ሳጠር ደግሞ የሆኑትን ቃላቶችን እንመለከታለን። ከመስመር በላይ ሁለት ከፍ የሚሉ ማለትም ዋና መስመራችን ይሄ ነው። አንድ ሁለት በሁለቱ ብቻ የሚመሰረት ቃላቶች አሉ። ማንን ይመስል ዳልን ይመስልና እንዲሁም ደግሞ ዛልን ይመስል የመጨረሻችን ደግሞ ከመስመሩ በላይ ሶስት ከፍ የሚል እና ተሕት ደግሞ አንድ ዝቅ የሚል የሆነ ቃል አለ። እሱን ማን ነው? ላም። ስለዚህ ላሚቷን ከዚች ጋር እንሰራታለን፣ ከዛ ወደዚህ እንመጣለን። ባኖም እንሰራው ማለት ነው። ረን ስለዚህ የዛሬ ደርሳችን የነበረው አሊፍ ከመስመር በላይ ሶስት ከፍ ሲል ማለትም ሳጥራችን ይሄ ከሆነ ከዚህ በላይ ሶስት መስመሮችን ከፍ እንላለን ማለት ነው። ይህን ጣራ ግድግዳው መንካት የለብንም። ከመስመራችን ደግሞ በታች ዝቅ ደግሞ የምንል ከሆነ ደግሞ የዚችን ያክል አንድ ነው ዝቅ የምንለው እንጂ በጣም ዝቅ ብለን ውበት ለመስጠት ብለን መዳከም የለብንም። እዚህ መሰረት ነው ደርሳችን የሚሆነው ማለት ነው። እንሻአላህ የዛሬ ደርሳችን እዚህ ጋር ያበቃል። ይሄ ሶስተኛው ክፍል ይሆናል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።